በርካታ ተመራቂዎች በንድፈ ሐሳብ ተጠምቀው ይወጣሉ። ነገር ግን የተግባር ክህሎት፣ የስራ ፈጠራ መንፈስ ወይም የስራ ምስነ ምግባር መሰረት ስለሌላቸው ለህብረተሰቡ ትርጉም ያለው አስተዋጽኦ ሊያደርጉ አይችሉም። ሁሉም ናቸው ባይባልም። ሆኖም ይህ የወጣቶች የግላቸው ችግር አይደለም። አሁን ስትል ወጣቱን በፍጹም ወቅሼ አላቅም ወደፊትም አልወቅስም። ወጣቱ አይወቀስም። ልጆች አትወቀሱም። እናንተ አይደላችሁም ጥፋቶች ሁሉም ናቸው። ሆኖም የሁላችንም ምንጭ ችግሩ የሁላችንም የስርዓቱ ነው። ስርዓት ከተለወጠ ይለወጣል። አስተሳሰብ ከተለወጠ ይለወጣል። ልክ በሁለት ዓመት አዲስ አበባችን እንዴት እንደተለወጠች አስተሳሰብ እኮ ከሊደርሽፑ ስለተለወጠ ነው። በአጭር ጊዜ ውስጥ እንዲህ ውብ ከተማ እኔ ብዙ የአውሮፓ ሀገሮች ሄጃለሁ። እነሱን ነው ማየው፣ አዲስ አበባ ሳይ ዛሬ። ሆኖም በትምህርት ውስጥ መላቃችንን የምናሳየው ጓል ለብሰን በምረቃ ስነ ስርዓት ብቻ መሆን የለበትም ደስታ ደስታ የሚሆነው እውነተኛ የሀገር ፍቅር በኢትዮጵያ ሴቶች ሲንጸባረቅና ስራን ስናከብረ ነው አንድ ማህበረሰብ በቅንነትና በላቀ ሁኔታ መውደድና ማገልገል ነው በስራ ይህ ለአገር ግንባታ መሰረት ነው